አለውም ይህንን ያስረዳል። ዕብራውያን ምዕራፍ ሁለት ቁጥር ዘጠኝ ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመሰልም ሞትን ጠጣ በማለት ፈንታ ቀመሰ የሚለው ቃል በመጽሐፍ ተጽፏል። ይህም ቀመሰ የሚል አገላለጽ የሚቀምስ ሰው የሚፈልገውን ያህል ብቻ ስቦ እንደሚቀምስ ጌታችንም ሞቱን በፈቃዱ የተቀበለው እንጂ በግድ የተጋተው አለመሆኑን የሚያሳይ ነው። ከዚህም በተጨማሪ ጌታችን ሞትን ቀምሶ ከእርሱ በኋላ በስሙ ለሚሞቱ ሰማዕታት ይህቺ ጽዋ ከእኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ። ጌታችን ሞቱን ፈቅዶ የተቀበለው ለእኛ ብሎ ነው እንጂ ክብሪ ግባውና ወንጀል ኖሮበት ሊቀጣ አይደለም፣ ወይም ደግሞ በመሞቱ ክብር የሚያገኝበት ሆኖ አይደለም። ሊቃውንት እንዲህ ይላሉ እንደ ወንበዴዎች ሽቶ እንደ ሰማዕታት ሽቶ አይደለም፣ ለእኛ ብሎ ተሰቀለ ይላሉ። ለእኛ ብሎ ተሰቀለ

በወታደሮቹ መውደቅ ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም ይህን በመጀመሪያ ኃይሉንና በፈቃዱ መያዙን ገልጧልና ወደኋላ አልወደቁም። ደግመው ቢወድቁ ኖሮ ምናልባትም ከዚያ በኋላ ቢጠይቃቸውም ላይመልሱና የመጡበትን ትተው ሊሄዱ በቻሉን ነበር። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ መሆኑን ካስረዳ በኋላ ልትይዙኝ ከሆነ እንግዲህ፣ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ፣ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ መምህር ወደ መታረድ እየሄደ ስለ በጎቹ የሚጨነቅ መልካም እረኛ ክርስቶስ እኔ ያዙኝና እነዚህ ሂዱ ተዋቸው ብሎ ነፍሱን ስለ በጎቹ አሳልፎ ሰጠ! ዮሐንስ ወንጌል ምዕራፍ 18 ቁጥር የደቀ መዛሙርቱን አቅማቸውን ያውቃልና ከሚቻለው በላይ ተፈትነው እንዳይጠፉ ባልጸና እምነታቸው በመከራ እንዳይወድቁ ያስባልና በአንዲት ገረድ ፊት የሚክዱት ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሂዱ ተዋቸው አለ። ሊቃውንት እንዳስተዋሉት ጌታችን እነዚህን አለ እንጂ ደቀ መዛሙርቱን ተዋቸው ይሂዱ አላለ። ደቀ መዛሙርቱ መሆናቸውን ቢገልጽ በንግግሩ አደጋ እንዳይጥላቸው ሳሳላቸው። በሊቀ ካህናቱ ፊትም ቀርቦ ሲመረመር በምርመራ ሂደት የተባባሪዎችን ሰማውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። ዮሐንስ ወንጌል ምዕራፍ 18 ቁጥር 19። ጌታችን ግርፋትና በጠፊ መመታቱን በትዕግስት ተቀበለ እንጂ የበጎቹን ስም ለተኩል አልተናገረም። አስቀድሞ ሲጸልይ ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እንጠብቃቸው ነበር ጠበቅኳቸውም መጽሐፉ እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ እንደተናገረው አስቡ። ሸምቆ በፈቃዱ ከካደው ከይሁዳ በቀር በማይችሉት መከራት ተፈትነው ይወድቁ ዘንድ ደቀ መዛሙርቱን አልተዋቸውም። ዮሐንስ ወንጌል ምዕራፍ 17 ቁጥር 12። እነዚህ ይሄዱ ተዋቸው የሚለው ቃል ምንኛ ድንቅ ነው። ጌታችን እሱ ታስሮ ነፃ ያወጣው ደቀ መዛሙርቱ ብቻ ሳይሆን ሁላችንንም ነው። ታስሮ ያስፈታን በነፃነት እንድንሄድ ያደረገን ሁላችንንም ነው። ቅዱስ ስምዖን ዓምዳዊ አንተም መልሰን እነዚህን ተዋቸው ይሄዱ እኔን ያዙኝ ብለ ስለ ደቀ መዛሙርትና ስለሚያምኑብህ ሕዝብ ሁሉ ነፍስህን ለሞት ሰጠ ሲል አብራርቶታል። ግብረ ሕማማት ዘአርብ ሌሊት ክፍል ሁለት። ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከአሳራቱ ሕማማተ መስቀል አንድ ሆኖ የሚቆጠረው የጌታ መያዝ በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መዳፍ የያዘው አምላክ እንደ ሌባ በወታደሮቹ መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል፣ ሁሉን የያዘውን ያዙት ሁሉን የሚገዛውን አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ በነቢዩ ኢሳይያስ የተነገረለት የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ታስሮ ሲጎተት አንዳችም ተቃውሞ አላሳየም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7። እኛን ከኃጢአት ማሰሪያ ሊፈታ በፈቃዱ ታሰረ። ደዊ የሚፈወስበትን ጎባጣ የሚያቀናበትን እጁን አሰሩት። ለዚህ ለማይነገር ሚስጢር አንክሮ ማርነቅ ይገባል። ፈራጅ እርሱን ፈረዱበት። ከኃጢአት ማሰሪያ የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት። የአዲስ ኪዳን ሊቀ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቃነ ካህናት ግቢ በጨለማ ተወሰደ። የዩና ልጅ ስምዖን የሚለውን እንቀጥላለን። ዘቡዬ ከቻልሽ ዝማሪ አቅርብ ይለን። ዘዋለሽ ዋለው ባሮክ ቃሉ የታሰማለ ቃሉ የታሰማለ። በእድሜ በጤና አቆይል የአገልግሎት ዘመን ይባረክ። ማምላክ አዛኝተዋ የልብህን መሻት ትፈጽምል። በርክበት በጎርክበት ቅዱሳን ሰማዕታት ዋስ ጠበቃ፣ ጥላ ክልላይ ሆንክ ባሮኬ፣ ጸጋውን ያብዛል። ከዚህ በላይ በጣም ነው መወድል። እሺ አንድ ዝማሬ እንዘምራለን ሰዎች ፈረዱብኛ፣ አንተ ግን አዳንከኝ። ሰዎች ፈረዱብኛ፣ አንተ ግን አዳንከኝ። አምላክ ሆይ ተመስገንልኝ። ጌታ ሆይ ትመስገንልኝ።